ሰላም ሰላም፣ ውድ ወገኖች እንዴት ናችሁ? ደህና ናችሁ ወይ? ምን ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ከሁሉም ሰላም ነው፣ እግዚአብሔር ይመስገን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታታችሁኝ ከዚህ በፊትም ከኔ ጋር የሆናችሁ አጠገቤ ቆማችሁ፣ ምስጋኔ ከልብ ነው። አሁንም ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ይላቸዋሉ ጓደኞቼ፣ ወገኖቼ። ሁለተኛ ዛሬ የመጣሁበት ምክንያት እህቶቻችን፣ ወንድሞቻችን በስደት ያላችሁ እንደ በስደት ያላችሁ እራሳችሁን ጠብቁ፣ ወገን ራሳችሁን ጠብቁ። ራሳችሁን ከራሳችሁ በላይ ምንም የለም። ራሳችሁን ጠብቁ ስል ምንድነው አጉል ቦታ አትውደቁ። አጉላ ወዳደቅ አትደቁ። ይሄ አጉል አወዳደቅ የትም አያደርሳችሁም። አጉል አወዳደቅ ማለት መንገድ መንገድ ላይ ነው የሚጠላችሁ፣ የትም አይደርስም። ይሄን ንፋስ ስራ ይቅርባችሁ። ምንድን ነው እሱስ አንድ እህታችን በሽተኛ ነኝ እኔ ሀቅም የለኝም ጉልበት የለኝም፣ እና በሽተኛ ነኝ። እንደምንም ብዬ ነው የቋጠርኩት ብር የቋጠርኩትንም ብር እዛ ቁጭ ብዬ በታክሲ ወይ ደግሞ ሰው ልኬ በሹፌር ያመጡልኝ እና ስራ ጀምር ያለው ስራ በጀመርኩበት ሰዓት በጣም ደህና ሆኜ እየተንቀሳቀስኩ እኔ ያው ስመላለስም በታክሲ ነው። ራሴን ታስዬ አልቆም እግሬ ስለሚያመኝ እንደዛ ሆኜ ጎበስ ሆኜ እየሮድኩ እየሰራው ነው። ገዳም ገብቼ ወይ ደግሞ ቤተክርስቲያን ጠጋ ብዬ ከምሰራ ከጠጋ ብዬ ከምለምን እንዲህ እሰራለሁ ብዬ ራሴን አሳመንኩና እና ስራ ጀመርኩ። ስራ ጀምሬ እየሰራሁ እያለሁ አንድ ሰው ተጠጋ፣ በህይወቴ መጣ። በህይወቴ ሲመጣ ያ ሰው ይደግፍሻለሁ፣ እቃውም እጅ አመጣልሻለሁ፣ አንቺ እዚህ ቁጭ ብለሽ ትሸጫለሽ ብሎ አለኝ። አይ አይሆንም፣ እኔ አልፈልግም፣ እኔ ሰው አያስፈልገኝም የሚያስፈልገኝ ፈጣሪ ብቻ ነው ብዬ እምቢ አልኩት። ግን አልተቻለም። እሺ ብዬ የገባሁበት ነው። ሲጨቀጭቀኝ ሲጠጋኝም እንደ ደህና ሰው ሆኖ ስለተጠጋኝ እሺ ብዬ የገባሁት ገብቼ ከሱ ጋራ እየሰራን እያለን እየሰራን እያለን እርግዝና መጣ። እርግዝና ሲመጣ አሁን በዚህ ሰዓት እኔ እዚህ አንቺም በክራይ ቤት እኔም እዚህም ሥራ መቆማል፣ ሱቁም መዘጋል። አልተቻለም፣ እና ወደ ክፍለ ሀገር እንሄድ ብሎ አለኝ። ወደ ክፍለ ሀገር ሄድኩት። ወደ ክፍለ ሀገር ሲሄድ መጀመሪያ እየተቀበሉኝ ዘመዶቹ ወይ ቤተሰቦቹ ደህና ደስተኛ ሆኖ ነበር የተቀበሉኝ። እንዲህ ቆይቼ ትንሽ ከቀናት በኋላ እሱስ ምንድን ነው ምን ሆነ? ቤተሰቦቹ አይቻልም። ይሄ ወይ ደህና ሰው ይዞ አልመጣም፣ ወይ ጤነኛ ሰው ይዜ አልመጣም፣ በሽተኛ ይዘ የምትብን ምናምን ብሎ እሱንም ሲያስጨንቁ፣ እሱ ደግሞ ያንን ብር በቃ ራሳችን ችልን ራሳችን ችልን እንትን እናደርግበታለን እልና ብሩን አካውንት ላይ ያለውን ብር አውጥተው ሰጥተው ከብት ተገዝቶበት ያው ክፍለ ሀገር ለመኖር ከብት ተገዛ። ከከብቱ ያኔ እንግዲህ በላይ ለቤት ወጪም አውጥታለች። ያው ቤተሰቦቹ እንግዲህ ጀርባቸውን አዞሩበታል። ከዛ በቃ መጨረሻ ላይ ምንም አልተቻልም። እዚህ ላይ እርጉዝ ናት፣ እዚህ ላይ ያው እግሯ ብዙ አይንቀሳቀስም፣ በሽተኛ ናት። ይሄንን ሁላ እሺ ብላ አብራ ሄደ። አምናው እዛ ብሩንም ምኑኑም ዘርፎት አባረሯት። ከዛ እንግዲህ ህይወቴን ይዤ ልውጣ ብላ ወደ ከነሱ ቤት ትወጣለች። አንድ ዘመድ አለኝና ወደ ዘመዴ ተጠገውት። ወደ ከተማ መጥቼ ወደ ዘመዴ ተጠገውት። ከዛ ሀገር ወጥቼ ከክፍለ ሀገር ተመልሼ መጥቼ ወደ ዘመዶቼ ተጠገውት አንድ ዘመድ የነበረች እሷ ጋር እየኖርኩ እየኖርኩ ልጄንም ወለድኩት። ልጄንም ወልጄ ከወለድኩ በኋላ ይሄንን እንግዲህ እንዴት አደርጋለሁ? የወተቱን እንኳን ለምን አይሰጠኝም? ጦትም አይወጣም። የወተቱን እንኳን ለምን ልጇን እንኳን ዞር ብሎ አይም፣ የወተቱን እንኳን ብዬ ሰው ብልክበት የሆነች ጓደኛ ያለች እሷ ብልክበት ለምን ደሞ አታጠጣም ብሎ አለ ወይ ደግሞ ለሚመርዘውን አታጠጣ። አሁን ላይ ይሄ ሁላ ከራሷ ብር አውጥታ ማታቁ ሰው ጋር ተጠግታ እሷም ትሁን ማናቸውም ሁላችንም ሰው ማንነቱ ሳናይ የሰው ማንነቱ ሳናቅ ሰው በመጠጋት ከሰው ጋር መጠጋት እቺ አሀቅህ ከእጇ ያላት ማናችንም እሷ ብቻ አይደለችም። ያለንን ሀራግፌን ለማንም መንገደኛ ማለት ነው። ለያለንን ሀራግፌን ዛሬ ማደራ ሁላ ህታ እንግዲህ አሁን ወዴት ነው ሄደው ትቼ ወይ ቤተ ክርስቲያን ወይ ወደ ገዳም ገባለሁ። ልጄን የሚያሳድግልኝ የለም። ወይ ሰርቼ ብር አላገኝም። አቅም የለኝም። አካላቴ እግሬ አይንቀሳቀስም። ልጄንስ እንዴት አደርጋለሁ? እና እንዴትስ ያንን ብር ማገኛት እችላለሁ? ብሯ እንግዲህ መስረጃ የለም ወይ ፍርማ የላትም ወይ የቡንክ የባንክ ደርሰኝ የላትም እና ብሩንማ በቃ ተበልቷል፣ አለቀ። ግን አሁን እሷ ብቻ ሳትሆን ማለት ነው እሷ ብቻ ሳትሆን ማናችሁም ይሄ ትዳር ብላችሁ ሜዳ ላይ የምትጋቡት ነገ ለብርሽ ብሎ ወይ ለብርክ ብላ ሴትምቱ ወንድ ለብራችሁ ብሎ ነው የምትጠጋችሁ፣ ለብራችሁ ብሎ ነው የምጠጋችሁ እንጂ እውነት እንደው ማታውቁ ሰው ስትጋቡ ሜዳ ላይ ትቀራላችሁ ወገን። የአባቱን ብታውቅ ዘሩንም የሚታወቁ ቢሆን ኖሮ ወይ ከዘሮቹ አንድ ይቆጣል፣ አንድ ይመለሳል። ቤተሰብ ያልታወቀ ቤተሰብ ያላወቀች ቤተሰብ ያላወቀ ከሜዳ ላይ ጋብቻ፣ በፌስቡክ ጋብቻ፣ በቲክቶክ ጋብቻ መጨረሻ እንኳን አይደለም። ይሄ ንብረት ይሄ እኮ አንገቷንም ቆርጦ ንብረቱን ወስዶ ያለ ንብረቱ ብላ ስትናገር ወይን አንገቷንም አንገቷንም ቆርጦ ወይ ሳምቱን አንገቱንም ቆርጣ ብትጠፋ እኮ ምኑ ነው የሚያዘው? ምናቸው ነው የሚያዘው? ብር ብቻ እኮ አይደለም። ለህይወታችሁ ራሱ ፍሩ ወገን፣ ለህይወታችሁ ፍሩ። ይሄ ንፋስ ጋር ብቻ ጊዜው የተበላሸ ነው። ጊዜው እኮ ምን አይነት ጊዜ ነው ያደረስነው? እናት ለልጅ ማታዝንበት፣ አባት ለልጅ ማዝንበት፣ ልጅ ለአባት ለእናት ማታዝንበት ማዝኑበት ሰዓት የደረስ ነው። ያለኑ ጊዜ እኮ የተበላሸ ጊዜን ነው ያለኑ። ሚዲያ ላይ ታውለ እንዴ? ወንድም ወንድሙን ሲገል፣ ወንድም እህቱን ሲገል፣ እንዴት ሆኜ ነው ማላቆ? ዘር ማላቆን ከየት እንደመጣች ሳላቅ፣ ከየት እንደመጣ ሳላቅ፣ እማገባው ምን አምኜ ነው? ምኑ ታመናል ያሁኑ ሰው ለምንድን ነው በሕይወታችሁ የምትጫወቱ? ይህ እኮ በሕይወታችሁ ነው የሚመጣ። እዛ በተኛሽበት ሀርዶች ነው የሚሄደው በተኛሽበት በተኛበት እሱ በተኛበት ሀርዳ ምትት ትመጣለች። እሷን በተኛችበት አርዶ ሄድ ነው ምመጣ። እንኳን ብሩ ቀላል ነው፣ ብሩ እኮ እየጥፋ ህይወት ካለ ነገ ሰርታ የምታገኝም ከሆነ ሰርታ ታገኛለች። ሰርታ ማታገኝ ከሆነ በህይወቱ ካለች ሰው ቤቱን ገብታ ትሰራለች ትኖራለች። ግን ህይወት ራሱ ለህይወታችሁ ለህይወታችሁ ፍሩ። እኔ እውነት እኔ በጣም ነው ምፈራ። እንደ ምን አይነት እንኳን አይደለም እኔ አጠገቤ ሲያልፍ ራሱ ሰላም ስለኝ ይፈራሉ። ሰላም ስትለኝ ይፈራሉ። ሴትም ወንድም ይፈራሉ። ጊዜ ተወላሽተዋል። ሚዲያ ላይ ብዙ ነገር ትማራላችሁ፣ ብዙ ነገር ታላችሁ እንዴ ለምን ብዬ? የእውነት እኔ እንደዚህ ነው የምላችሁ። የእውነት ይሄ ምክር ነው የሚሰጣችሁ። ወንድም፣ እህት ወገኖች፣ ሁላችሁም ይሄ ምክር ነው እውነት። ታቆጥቡ እንደው ደሃም ብትሆን የሀገርህ ልጅ ወንድሜ፣ ደሃም ቢሆን የሀገርሽ ልጅ እህቴ፣ ሌስትሮም ጠራጊ ይሁን ምንነቱን ከጀርባ ምታቂ፣ ዘመዱ ምታቂ አብረሽ ያደግሽው ወይ የሰፈርሽ ሰው ምታቂ የሆነ ይሻላችኋል። ይሄ ነው የማከራችሁ ወገን፣ እና በተረፈ ሰላም ሁኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮውን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አርጉ፣ አበረታቱኝ። እግዚአብሔር ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑ።